ቤታችን ስሟ ባንቻየሁ በቀለ ትባላለች። አርባ ምንጭ በተለምዶ ልማት ተብሎ በምትጠራ አካባቢ ወዜ በመባል ቀበሌ ተወልዳ ያደገች ስትሆን የአንድ ልጅ እናትም ነች። ከስድስት ዓመት በፊት ከባለቤቷ ጋር አንድ ላይ እየኖሩ ብዙም ሳይቆዩ ይለያያሉ። እንዲሁም እሷ በእናቷ ቤት ሆነው አንዳንዴ በውጭ ይገናኛሉ። እሱ ብዙ ጊዜ ወደ ቤትሽ ተመለሽ ይላት ነበር። ነገር ግን ትናንት ማለትም በቀን 14 ስምንተኛ ወር 2017 ዓ ም ጠዋት ከረፋ ዶር ሰዓት አካባቢ ከመኖሪያ ቤቷ ጠርቶ ወደ ውጪ በማውጣት ትንሽ ከተነጋገሩ በኋላ የልጁን እናት ገደላት። ወዲያው በመጣበት ባጃጅ ወደ ፖሊስ ጣቢያ በመሄድ ለፖሊስ እጁን ሰጥቷል። እጅግ አሳዛኝና ዘግናኝ ነው። እናት ብቸኛ ልጃቸውም ነበረች በማለትም ነው። በጣም በጣም አሳዛኝ ለእናት ብቸኛ ልጃቸው እንደነበረችም ነው ይች። እይታችን ያለፈችው እጅግ በጣም አሳዛኝና ልብ የምነካ መረጃ ነው። የሴት ልጅ ጥቃት ዙሪያ እጅግ አሳዛኝና ልብ የምነኩት መረጃዎች ናቸው እየተሰሙ ያሉት። ስለዚህ የሴት ልጅ ጥቃት እንዲቆም የሁሉም የኢትዮጵያ ህዝብ አስተዋጽኦ እንዲያበረክትም ነው። እጅግ አሳዛኝና ልብ የምነኩት መረጃዎችን በማስመልከትም ነው ነፍሲ ማር ሚኪነኝ ከሚኬታ ቦለንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙ። ሰላም ቆዩልኝ።